በፈረንጆቹ 2015 በዘመነ ባራክ ኦባማ ነበር አሜሪካ፣ ሩሲያ፣ ቻይና፣ ብሪታንያ፣ ፈረንሳይና ጀርመን ከኢራን ጋር የኒውክሌር ስምምነት ላይ የደረሱት። ስምምነቱ ቴህራንን ከኒውክሌር እንቅስቃሴዋ እንድትገደብ የሚያደርግ ነበር። የዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ባለሙያዎች የኢራንን የኒውክሌር ማብላያዎች ከሲቪል ዓላማ ውጪ ለሌላ ተግባር እንዳይውሉ የመቆጣጠር መብትንም ሲሰጥ ለኢራን ደግሞ ከተጣለባት የኢኮኖሚ ማዕቀብ እንድታገግም የሚያስችል እድል አግኝታ ነበር። ይህ በብዙ ዲፕሎማሲያዊ ልፋት የተመዘገበው ስኬት ግን ፕሬዚዳንት ዶናልድ ትራምፕ በፈረንጆች 2018 ወደ ነጭ ቤተ መንግስት የገቡ ጊዜ በተናጠል ስምነቱን ውድቅ በማድረግ አሜሪካንን ከስምነቱ አስወጡ። ቴህራን በሂደት ስምነቱን ወደ መጣስ ተግባር ገባች። የኢራን ዩራኒየም የማበልጸግ ሥራ መጠናከርም እንዳሳሰበው ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ በተደጋጋሚ አስታወቀ። ይሄ ደግሞ ለእስራኤል ብቻ ሳይሆን ለዋሽንግተንም ራስ ምታት ሆኗል። ትራምፕ ያኔ አዋጭ አይደለም ብለው ያፈረሱትን ስምምነት ነው አሁን ከቁልፍ አጀንዳዎቻቸው አንዱ አድርገው የተነሱት። ከኢራን ጋር ቀጥተኛ ውይይት አለን። በመጪው ቅዳሜ ይካሄዳል። ትልቅ ምክክር ነው። ምናልባት ስምምነት ላይ ሊደረስ ይችላል። እንደዛ ከሆነ ጥሩ ይሆናል። ያ ካልሆነ ግን እስራኤልም የራሷን አማራጭ ትጠቀማለች፣ ኢራንም ችግር ውስጥ ትገባለች። በኦማን በመጪው ቅዳሜ ከሚካሄደው የኢራን የኒውክሌር ተኮር ውይይት ዓለም አቀፉ ማህበረሰብም በጎ ውጤት እንዲኖረው ነው የሚሻው። በዋሽንግተንና ቴራን መሃል ሊደረግ በታቀደው ውይይት ዙሪያ የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ወዳጅ ካሏቸው ሀገራት የሩሲያና የቻይና አቻዎቻቸው ጋር በሞስኮ መክረዋል። በትራምፕ ዛቻ አዘል ማስጠንቀቂያ ዙሪያ አስተያየታቸውን የተጠየቁት አራክቺ አሜሪካ ወታደራዊ ማስፈራሪያዋን ካቆመች ሀገራቸው ለኒውክሌር ውይይቱ ዝግጁ መሆኗን ነው ያስታውቁት። የትኛውንም ማስፈራሪያ የምንቀበል አይደለንም ወደፊት እንድንጓዝ በመጀመሪያ ወታደራዊ አማራጭ የሚለውን ሀሳብ መተው አለባቸው። በዲፕሎማሲያዊ መንገድ ብቻ ነው ችግሩ የሚፈታው። ዛቻውንም ተጽዕኖ ለመፍጠር የሚደረግ መሆኑን የሚገልጹት የኢራን ከፍተኛ ባለስልጣናት በዚህ ረገድ የሚገኝ ስኬት እንደማይኖር ዩናይትድ ስቴትስ ልታውቅ ይገባል ብለዋል። የትራምፕን ዓላማ ኢራን የኒውክሌር መርሃ ግብሯን እንድታቆም የሚሳኤል ምርቷንም እንድታቋርጥ በማድረግ በአካባቢው ያላትን የተጽዕኖ ፈጣሪነት ሚና ማሳነስ ሲሆን እንደ ሳውዲ ካሉ ተቀናቃኝ ሀገራትም ይህ ሀሳብ በእጅጉ የሚደገፍ ነው። ቴህራንን ከኒውክሌር ጦር መሳሪያ የመግታት እቅድ አዲስ ሳይሆን ባለፉት አስርተ ዓመታትም ምዕራባውያኑ በእጅጉ ሊያሳኩት የሚሹት ግብ ነው። በተለይ ደግሞ

በኢራናውያን በኩል ስላለው ሁኔታ ማረጋገጫ መስጠት አልችልም። በእኛ በኩል ስላለው ግን የውጭ ጉዳይ ሚኒስትራችን ማርክ ሩቢዮ ሀገራችን በልዩ ልዑኩ ስቲቭ ዊትኮፍ እንደምትወከል ነው የገለጹት። አሜሪካ ለቅዳሜው የኦማን ውይይት ዝግጁ ነኝ ብትልም ባለፈው ሳምንት ተጨማሪ የጦር አውሮፕላኖችን በኢራንና የመን አካባቢ ወደሚገኙ ወታደራዊ ጣቢያዎቿ መላኳ ትራምፕ ለቴህራን ምን ደግሰውላት ነው የሚል ጥያቄ አስነስቷል። ኢራንም ከቀናት በፊት ከመሬት ውስጥ የገነባቸውን የሚሳይል ማስቀመጫ ስፍራዎች ይፋ አድርጋለች። እነዚህ ሚሳይሎቿም በ1000 ኪሎ ሜትር ርቀት ላይ ያለችውን እስራኤልን ብቻ ሳይሆን እስከ 200 ኪሎ ሜትር ርቀት የሚዘገዘጉ መሆናቸውና ባለፈው ጥር ተኢራን ያካሄደችው ወታደራዊ ልምምድ በቀጠናው ደህንነት ላይ ስጋት መደቀኑን ኤፍፒ ዘግበዋል።